እንደምን አመሻችሁ። የምሽቱን መረጃዎች ይዤ ቀርቤያለሁ። ይህ የጦርነቱ ፊሽካ ሊነፋ ነው፣ መድፎች ሊያዋሩ፣ ጥይቶች ሊያፏጩ፣ ሚሳይሎች ሊወነጭፍ ነው። የተፈራው ሳይደርስ አይቀርም። ዛሬ ከባድ ወሬ ተሰምቷል። የተፈራው ደርሶ ዛሬ ጀኔራል አበባ ታደሰ አስደንጋጭ ንግግራቸውን ተናግረዋል። በዛሬው ንግግራቸውም የመከላከያ ሰራዊት ለትልቅ ሀገራዊ ግዳጅ እንዲዘጋጅ ትዕዛዝ ሰጥተዋል። በንግግራቸውም ማንኛውም ወታደር ለግዳጅ ዝግጁ ይሁን የዲጂታሉን የወሬውንና የስለልቦናውን ጦርነት እናውቀዋለን፣ ተዘጋጅተናል። ለውስጥ ባንዳዎችም ምን እንደሚያወሩ ሞሪያቸውንና መንደሪዎችና የመንደር ጦረኞችም ማን እንደሚልካቸው እናውቃለን ሲሉም ለሱም ተዘጋጅተናል ብለዋል። አሁን ግን ለትልቅ ሀገራዊ ግዳጅና በደማችን በአጥንታችን ለመፈጸም ተዘጋጁ፣ ቀይ ባህርን ሳናስመልስ እንቅልፍ የለም ብለዋል። ከሰሞኑ የኢትዮጵያ ኤርትራ ፍጥጫ ተካሮ የቀጠለ ሲሆን የጦርነቱ ነጋሪቱ ድምፅ ከቀን ወደ ቀን እየጨመረ ነው። የዓለም ትኩረት ወደ ምስራቅ አፍሪካ ዙሯል። ከኤርትራ በኩል ከባድ የጦር መሳሪያዎች ወደ ኢትዮጵያ ድንበር እያስጠጉ ነው። የጦርነቱ ፊሽካል ይነፋ ነው። መድፎች ሊያጓሩ፣ ጥቂቶች ሊፏጩ፣ ሚሳይሎችም ሊያፏጩ ትንሽ ቀናቶች ብቻ ይቀሩት ይመስላል። ሌላው ደግሞ ጋሸና ግንባር ዛሬ ልክ አስጨራሽ ውጊያ ተደርጓል። መንግስት በሲቪል አውሮፕላኖች ወደ ላይ ሊበላ ሲያመላለሳቸው የነበሩትን ኮማንዶዎች ጋሸናን ለማስለቀቅ ከትናንትና ጀምረው ለአንድ ቀን ከፋኖ ጋር ልክ አስጨራሽ ውጊያ ቢያደርጉም ያጋሸናን ማስለቀቅ አልቻሉም ነበረ። እንዲሁም በደቡብ ወሎ ግንባር ፋኖዎች ሀይቅን መቆጣጠራቸው እንደማይቀር እየተዘገበ ይገኛል። የፋኖ ኃይሎች በዚህ ጉዳይ ላይ ይፋዊ መግለጫ ባይሰጡም የአካባቢው ነዋሪዎች ባገኙት መረጃ ለሀይቅ ከተማ ሙሉ ለሙሉ ቅድብ መሆናቸውን ቢስጢማል መረባቦን፣ ገራዶን እና አርዲቦ ሀይቆን ይዞ ኮምቦልቻ እንደሚገቡ እየተነገረ ይገኛል። በዚህም የተነሳ ወደ ኮምቦልቻ ያለው የአገዛዙ ኃይል ድንጋጤ ውስጥ ገብቷል። በኮምቦልቻ ያሉትን ከባድ መሳሪያዎች ወደ አዲስ አበባም እያሸሸ ይገኛል። የፋኖች ግስጋሴ እንደቀጠለ ነው። በዚህም ትናንትና በሰማነው መረጃ መሰረት መንግስት በአማራ ክልል ላይ ልዩ ኦፕሬሽን እንደሚያደርግ እንደዚሁም ዝግጅቱ እንደጨረሰ ሲል ለተባበሩ መንግስታትና ለአፍሪካ ህብረት ድብዳቤ መላኩንና የኢንተርኔት ኮኔክሽን በአማራ ክልል ሊቋረጥ እንደሆነ ትላንትና ዘግበን ነበረ። በሌላ ዜና በአማራ ክልልና አዲስ አበባ መካከል በትራንስፖርት የጭነት ተሽከርካሪዎች ላይ የሚፈጸሙ እገታዎችና ግድያዎችን ለመከላከል መከላከያ ሰራዊትና ሌሎች የጸጥታ ኃይሎች አጀባ መጀመራቸው ተሰምተዋል። አጀባውን ለማግኘት ከአማራ ክልል የሚነሱ ተሽከርካሪዎች ከቀን ስድስት ሰዓት ከኦሮሚያ ክልል ከሰሜን ሸዋ ዞን ከጎሃጽዮን ከተማ እንዲሁም ከአዲስ አበባ የሚነሱ ተሽከርካሪዎች ረፋዱ አራት ሰዓት ላይ ፍቼ ከተማ መሰባሰብ እንደሚጠበቅባቸውና የጸጥታ ኃይሎች በየከተማው እየተቀባበሉ አጀባውን እንደሚያካሄዱ ተሰምቷል። አጀባው ከተጀመረ ወዲህ በሰሜን ሸዋ ዞን ታጣቂዎች በተሽከርካሪዎች ላይ የሚፈጽሙት እገታ መቆሙ ተነግሯል። እንዲሁም ከቦታው ሁነው መረጃ ሊሰጡን አቶ አክሊሉ መስመር ላይ ይገኛሉ። የሳችሁን አድምጠን ደግሞ ሌሎች መረጃዎች እንሄዳለን። ሰላም እንደምናላችሁ የዘውትር አድማጮቻችን፣ አክሊሉ ነኝ። ከሁሉ ዛሬ በተሰሙ መረጃዎች መሰረት በጋሸና ግንባር የተለያዩ ውጊያዎች ሲደረጉ ብሏል። መንግስት በአውሮፕላን በሲቪል አውሮፕላን ወታደሮችን ወደ ላሊበላ ሲያመላለስ እንደነበረ ኢንፎርሜሽን ሲወጡ ነበር። በዚህም መሰረት በሲቪል አውሮፕላን ሲያመላለሳቸው የነበሩት ወታደሮች ልዩ ሪፐብሊካን ጋርዶች መሆናቸው ታውቋል። በዛሬው ውጊያት ከትናንት ጀምሮ ዛሬ ሙሉ ቀን ውጊያ ሲደረግ ነው የዋለው። በዚህም መሰረት አጠቃላይ በነበረው ውጊያ ጋሸናን ለማስለቀቅ በሪፐብሊካን ጋርዶች ቀጥታ ከብርሃኑ ጁላ በመጣ ትእዛዝ ነው ጦሩን ሲመራ የነበረው ብርሃኑ ጁላ ነው። ግን ያው ጋሸናን ማስለቀቅ አልቻለም። እናም ጋሸናን ዛሬ ያስለቀቁ መከላከያ ማለት ነው። በዚሁ ግንባር በጣም ከባድ ጦርነቶች ነው እየተደረጉ ያሉ። ጦርነቶቹ ዛሬም ቀጥሎ ውሏል። በዛሬው ጦርነት ጋሸና የከባድ መሳሪያና እንዲሁም የድሮን ድብደባ ሲደረግ ብሏል። በድሮን ድብደባ ምክንያት አስር ሲቪልያንስ የሞቱ ሲሆን ድብደባው የተደረገው በጤና ጣቢያና በሆስፒታል ላይ ነው። በጋሽና ጤና ጣቢያ ላይ ነው ድብደባው የተደረገው። እንዲሁም በወሎ ግንባር ውጊያዎች እንደቀጠሉ ነው ዋሉ እና በዚሁ ግንባር ሀይቅን ጨምሮ ሌሎች አካባቢዎችን ፋኖ ነፃ አውጥቷል በወሎ ግንባሩ ውጊያ የተደረገን የዋለ ፋኖ ሀይቅን ቢስቲማን እንዲሁም ወረባቦን እና አካባቢዎችን በቁጥጥር ስር በማዋል እና ነፃ በማውጣት ወደ ኮምቦልቻ የሚያደርገው ጉዞ ቀጥሏል በኮምቦልቻም መከላከያ ተደናብጧል የአገዛዙ ሀይሎች ደንግጠዋል የአገዛዙ ሀይሎች ደንግጠዋል እናም በዚህም የተለያዩ ወከቦች ውስጥ ገብቷል። የከባድ መሳሪያ የሚላቸውን ኮምቦልቻ ሲያሸሽ እንደዋለ መረጃዎች ደርሰውናል። ውጥረቶች እየጨመሩ ነው። በቅርብ ጊዜያት ውስጥ ኮምቦልቻና ደሴ በፋኖ ቁጥጥር ውስጥ እንደምትገባ በእርግጠኝነት መናገር እንችላለን። ለዛሬ የነበረ መረጃ ይሄ። እስኪ በጠዋት የትንታኔ ክፍላችን አዳዲስ ነገሮች ይዘን እንቀርባለን። አመሰግናለሁ። እንደዚሁም በትላንት ነው የተከሰተው መረጃችን እንዳጠናቀር ነው ትላንትና አራት ሰዎች ሕይወት ማለፋቸው እና አስር ሰዎች በምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች ማገታቸውን ሰምተን ነበረ። እነዚህ አጋቾች የሸኔ ጽንፈኛ ኃይሎች እንደሆኑ ተረጋግጧል። የስንት ሰው ሕይወት አለፈ የሚለውን ዝርዝር ገና እያጣራን ነው ብለዋል። ከዚህም የበለጡ ሰዎች እንደሞቱ እየተነገሩ ይገኛል። ታጣቂዎቹ በተለያዩ ጊዜያቶች እንደዚህ አይነት ጥቃቶችን ሲዘነዝሩ እንደነበር ይታወቃል። ጉዳዩ መፍትሄ እንዲያገኝ ምን እየተሰራ እንደሆነ ስንጠይቃቸውም ይሄ እኮ ታጣቂ አይደለም፣ ጽንፈኛው ሸኔ ነው። ሌላ የመንግስት ታጣቂ አይደለም ጉዳት እያደረሰ ያለው ብለዋል። አሳቻ ሰዓት ተጠቅሞ ይህን ድርጊት ፈጸመ የሚል መረጃ እስካሁን አልደረሰንም ያሉት ኃላፊው ስለ ዝርዝር ጉዳቱና መረጃዎቹ እያጣራ እንደሆነና በአካባቢው ተመሳሳይ ችግር እንዳይፈጠር ጥበቃ በማጠናከር ስራ ላይ መሆኑን አስረድተዋል። የአካባቢው ነዋሪዎቹም በበኩላቸው ታጣቂዎቹ ትላንትና 12 ሰዓት ገደማ ባደረሱት ጥቃት አራት ሰዎች ተገድለው አስር ሰዎች ታግተዋል ማለታቸው ተዘግቦ ነበር። ሶስት ነዋሪዎች ከአጎራባያቸው ከኦሮሚያ ክልል ደቡብ ምስራቅ ሸዋ ዞን የተሻገሩ ናቸው ያሏቸውን ታጣቂዎች እየተታኮሱ መንደሩን መክበባቸውን ተናግሮ ነበር። አራት አርሶ አደሮች ከቤት በማስወጣት በጥይት ደብደባቸው እንደነበረም ይታወሳል። ሌሎቹ ነዋሪዎች ደንግጠው ከመንደሩ ሲሸሹም 15 የመኖሪያ ቤቶች 15 የመኖሪያ ጎጆዎች በእሳት አቃጥለዋል። ማምለጥም ያልቻሉት ሴትና ሕፃናት ጨምሮ አሳሶችም አግተው እንደወሰዱ ትላንትና ይታወስ ነበር። የአራቱ አስከሬን ትላንትና እንደተቀበረና የታገቱ ደግሞ ይኖሩ የሞቱ እንደማይታወቅ ገልጽልናችሁ ነበር። ለፈጣን መረጃ ቻነላችንን ላይክና ሰብስክራይብ ያደርጉ። አፍላ መረጃ ይቀጥላል።